እንዴት መጣሽ? እንደዚህ አይነት ልክስክስ ባለጌ መሆንክን አላውቅም ነበር። ምንም እኮ ነው። አንቺ፣ ቆይ፣ ምንም ሳታፈሽ ሽንት ትከፍታለሽ። የኔ ጌታ፣ ስትገለኝ ዝም ትላለ። ልቀቅያት አልኩሽ እኮ፣ እንጂ አንቺ አውሪ። ቆይ፣ ልጅቷ ምን አድርጊ ነው የምትያት? ምን የኔ ጌታ ነው ያልሽው? አዎ፣ የኔ ጌታ ጎዳችሽ እንዴ? አታ ባለጌ። ቆይ፣ ሷ ከኔ በልጣ ነው በስቼ ቀየርክን? ይኸውልሽ እሷ እንዳንቺ ሰው የምትበላ አውሪ አይደለችም አሁንም ቢሆን ከዚህ ቤት እንድታስወጣት ትፈልጋለህ? አላስወጣትምም። አትወጣም። እኔ እኮ እጮኛ ነኝ፣ እጮኛ መሆኔን በሱ እንዳትረሳ። እሱ ስህተቴ ነው። በሷ እየቀየርክኝ? ወይ እሷ ከኔ በምን ተሽላለች? በሁሉም ነገር። እስኪ በምን በምን? በቁንጅና በባህሪ በአስተሳሰብ፣ በሁሉም ነገር። ቆይ አሁን እያወራ ያለው የእኔ ኦርካ ነግር? አዎ። አሁን ከኔና ከእሷ አንዳችንን ምረጥ። እሷን መርጫለሁ። ምን? አዎ እሷን መርጫለሁ። ሰማኛለህ? ከዚህ በኋላ ተሳሰተህ እንኳን ሜላት ብለን እንዳጠራል። ጥርግ በይ፣ አልፈልግሽም። ሜላት መረጋጋት አለብሽ። የማይሆን ችግር ፈጥረሽ እንዳሰብሽው አርካንን ማጣት የለብሽ። ሜላት እችን ልጅ በል ሳይሆን በጥበብ ነው ማስወጣት ያለብሽ። ስለዚህ ተረጋግተሽ ማሰብ መቻል አለብሽ። ብልጥ ፍላጎቱን መፈጸሙን እንጂ ያየውን በጉልበት አያባክንም። እንዲህ የሚላት እንዴት በዚህ ሰዓት መጣሽ? ቅድም እኮ እንደዛ በማይሆን ሁኔታ ሂጅ ያው አንተንም እሷንም ማስቀይሚያችኋለሁ እና ይቅርታ ልጠይቃችሁ የመጣሁት። እውነት እውነት የኔ ቆንጆ በጣም ይቅርታ ከቤት እኮ ውጭ አይባልም። በጣም ነው ደግሞ የጸጸተኝ። ኧረ አንቺ ምንም አላጠፋሽም፣ ልክ ነሽ። አይ ልክማ አይደለሁም። ማለት የሌለብኝ ነገር ነው የተናገርኩት። በጣም ይቅርታ። ቆያንቺ እዚህ ቤት ተደላለሽ ለመኖር ነው እንዲያሰብሽ አልገባኝም ምንድን ነው ሲጀመር እዚህ ቤት ቁጭ ብለሽ ባሌ እንድታማገጪው ነው ውሽማ እንድትሆኝ የምፈቅደልሽ ይመስልሽ ቆያንቺ ስንት አይነት ሰው ነሽ አሁን ይቅርታ ስቲኝ አልነበረም እንዴ ይቅርታ ነው ያልሽው ባሌ ልትስም ስቲ ኮ ነው ያገኘሁሽ እዚህ ቤት ለመቆየት እያሰብሽ ከሆነ ሬሳሽ ነው የሚወጣው እኔ ከወርካ ምንም ነገር አልፈልግም መሄጃ ስለሌለኝ ነው እዚህ የተደበኩት ይሄ ምሽግ አይደለም መኖሪያ ቤት ነው ትሰምኛለሽ ልንኮሽ ሻይል ቤቱን ለቀሽ ተውጫለሽ። በጣም ትገርሚያለሽ። በትንሽ ደቂቃ ሁለት አይነት ሰው መሆን ትችያለሽ። እንዳስፈላጊነቱ አራትም አምስትም አይነት ሊሆን ይችላል። አሁን ድምፅሽ ስከታ፣ ስሚ፣ ከዚህ ቤቱ ልቅ ብለሽ እጅ የሰው ልጅ፣ ቆይ እንዴት እንደዚህ ልቅ ያየር ይችላል? ውስጥ ገብተሽ ቀረሽ። እንደምታያት ልጅዳ በጣም ነው የምታሳዝነው፣ እና እዚህ ይቅርታ የጠየኳት ምንም በቂ ይመስሉ አልታየኝም፣ እና በድጋሚ ይቅርታ እየጠየኳት ነበር። የኔ ቆንጆ ልብሽ እኮ ንጹ እኔ እኮ በአንተ ሲመጡብኝ የማደርገውን ነገር ሁሉ አላውቅም። ቢሆንም ቶሎ ትመለሻለሽ ብዬ እኮ አላስብም። እሱ ነገርሽን በጣም ነው የምወድልሽ። ዛሬ ለምንም ሳልጋብዝህም ቆንጆ ምሳ። እንዴ፣ በጣም ደስ ይለኛል። ሲኖላንም ተዘጋጅ ልበላታ። እንዴ ለምን እንዴ፣ ያው ለምሰውኗ እንደውም የአንቺ ልብስ እዚህ ስላለ እሱን ትጠቀማለች። እኔ እኮ አንተ ብቻ ነው ልጋብዛ ያሰብኩት። አንዴ ምን ሆነሻል? ገና እኮ ትናንትና ነው የመጣችው። አስቤ ስንወጣ በጣም ነው የሚደብራት። ስለዚህ አብረን ጥሩ ጊዜ እናሳልፋለን። እኔ እኮ የሁለታችን ብቸኛ ጊዜ ማሳለፍ ፈልገኝ የኔን የአንቺ ጊዜ ትሄድብናል። ባይሆን እሷንም ካለችበት ችግር እናውጣት አይሻልም? አዎ ልክ ነህ። ካለችበት ስሜት እንደትወጣ ያው አብረን ብትሄድ ጥሩ ነው። ስለምሰሚኝ እኮ በጣም ነው የማመሰግነው

ይኸውልሽ ካሏት ልብሶች ይሄ ይሆንሻል ብዬ ስላሰብኩኝ ነው። ያምርብሻል ብዬ አስባለሁ። ልበሹ እና እንወጣለን። ለምን ሜላት ምሳ ልጋብዛችሁ እያለች ነው። ልበሹ። እኔ አልሄድም እናንተ ሂዱ። ይኸው ደግሞ ድርቅናሽ ጀመረሽ። ድርቅናሽ ምን ለማለት ነው? የት ታውቀኛለህ? ትናንት አደን እንዴን እናንተ የተዋወቅነው አራት ቆጪ እኔ ቀልዴ ነው። ያው ግን መሳብረሽን በትበይኔ መሆነ ሜሊ ደስ ይለናል። አይኔ ቀብኝ እንዴ፣ ቆይ፣ ለምን ምን ችግር አለው? ይቅርብኝ፣ በቃ እናንተ ሂዷልኩኝ አይደል እንዴ። እባክሽን ደስ እንዲለኝ። እሺ በይ፣ በእናትህ አታስጨንቀኝ፣ አልፈልግም። እኔ ላንቺ ደስታ ብዙ ነገር እያደረግኩ ነው። አንቺ ግን ይሄን ማድረግ ያቀጥሽ። ቤትህ ስላስገባኝና ስላሳደርከኝ አመሰግናለሁ፣ እንደ ውለታም ቆጥሬዋለሁ። ግን ውለታህን እንድመልስ አጠበቀኝ። ኦ አንቺ አትጨም፣ እኔ እኮ እንደ ውለታ ወይም ደግሞ ውለታ አድርገሽ መልሽልኝ አለ አይደል አብረሽም ብትሆኚ ደስ ስለሚለኝ ነው። ምናልባት ሀሳብሽን ከቀየርሽ ግን እጠብቅሻለሁ። ደግሞ እንዳታስቢ አሪፍ የምለውን ልብሷን ይዤልሽ የመጣው ታጥቧል። እና ሀሳብሽን ከቀየርሽ ግን እጠብቅሻለሁ። ምን ሆኜ ነው ግን እሱ እንደዚህ እየቀረበኝ እኔ ግን አውሪ ሆንኩበት። በቃ ታስጨንቃት አልፈልግም ካለች የራሱ የሆነ ምክንያት ይኖሯታል። አዎ ግን አብራን ብታሳልፍ ደስ ይለኝ ነበር። ለዛ ነው አሁን እኮ ገና ምንም አልተግባባ ናት። ስንግባባት አብረን እንወጣለን። ታውቂያለሽ አንቺ እንዳይደበርሽ ብዬ ነው እንጂ ቅር እያለኝ ነ እሷ ስለቀረች ነው የሚደብረው። ታውቂ የለ እንዴ! ገና ከመጣች እኮ ትንሽ ጊዜዋ ነው። እንዴ፣ ነው ባዶ ቤት ጥለናት? እሺ፣ ቶሎ እኮ ነው የምንመለሰው። እሷ ማቴድ ከሆነ በቃ እኛ እንሂድ፣ አይሻልም? በቃ ይሻላል። ተዘጋጅቻለሁ ለመሄድ። ሀሳብሽን ቀየርሽ? እንዴት ሀሳብሽን ቀየርሽ? ምን ማለት ነው? አይ ማለቴ በጣም ደስ ብሎኝ እኮ ነው። ያው በመሄድሽ ደብሮን ስለነበር ደስ ብሎኛል። ነይ ሽቶ ላድርግልሽ። አይ እኔ ሽቶ ብዙ ማለት በጣም ቆንጆ ሽቶ ነው። ተወጀዋለሽ ነይ። እሺ በቃ ነይ። አሳብሽን ስለቀየርሽ በጣም ደስ ብሎኛል። ደግሞ በጣም ሚያማርብሽ እኔ ኩሽታ አልወድም። አረ፣ ስሞችልሽ እውነቴን ነው እኔት አይነት አለብኝ፣ ሽቶ አልቀባም። ከምርሽ ነው? ቆይ እንድ ለምንሽ ጠብቀሽ ነው። ምን አይነት ፈጣጣና አኗ ወጣት ትነሽ! እንዴት የገዛ ቀሚሴን ለብሰሽ ለመጋበስ ትሄጃለሽ? አ አሁንም ቢሆን ጋ መሄድ አልፈልግም፣ ወርካ እንዳይደብረው ብዬ ነው። አንድ ስለቀረሽ ነው የሚደብረው። ቦታሽን ወቂ፣ ማንም እንዳለውሽ እንዳትዘነግሽ። ማንም ሊሆን ይችላል፣ ግን ደግሞ ዱላሽት ነው እዚህ የመጣሁት። ልክ መቼ ነው? እኔ እንደዛ አላልኩም። የምትፈልጊውን ንገሪኝ እንጂ እጅሽን ግን ባታነሽብኝ ደስ ይለኛል። ጥሩ፣ ለዚህም ተዳርሰናላ። አሁን ለማንኛውም ግብዣ እንደማትፈልጊው ጥሪና ንገሪ። ምን ብዬ ነው እንደዚህ ከተዘጋጀው በኋላ ቀረው ነው? ምንም ብለሽ እኔን አይመለከተኝ ብቻ እንደማትፈልጊ ወተሽ ንገሪ። ደሞ ጸጉርሽ እንደዚህ ጸጉርሽን አስተካኪና አለ ምንድ ነው ለሽት ይህንሉሳት? ሲኖላስ ስላስጨነቃት እኮ ነው። እሄዳለሁ ብላ የነበረው አሁን እኮ በቃ እንደማትሄድ ነገረች። አረ እኔ አላስጨነኳትም። እንደዛ ነው እንጂ አሁን እኮ ውስጥ መሄድ አልፈልግም ብላ ለመነች። ምን ሆና ነው? ቆይ አንዴ ላናግራት። አይ እንዴ ለምን ታስጨንቃታለህ? እኔ አላስጨነኳትም። ቢያንስ ግን ምክንያቱን ማወቅ እፈልጋለሁ። ምን ምክንያት ይኖራታል ብለክ ነው? ያው መሄድ ስላልፈለገች ነው። አንዴ ላናግራት። እሺ በቃ ያስነካችሁ ነገር አለ እንጂ ያለ ነገርማ እሷን እሷን አትልም። እኔ የምለው ልትሄጂ የነበረው አስጨንቄሽ ነው እንዲ? አዎ እንደዛ ነገር። ቆይ ሁሉንም ነገር ተስማምተን አልነበረ? እንዲ ምንድን ነው ሀሳብ ያስቀየረች መሄዱን አልፈለግኩትም። ለምን ልትሄጂ እኮ ተነስተች፣ ተነስተሽ ነበር ዲ ቤ እዚህ ሰፈር ስለሆነ ድንገት ከወጣ ሊያገኘኝ ይችላል። ስለዚህ በቃ እኔ ልቅር፣ እናንተ ሄዱ። እንደዛ ነው እንዴ? አዎ። እሺ በቃ ባሏ እዚህ ሰፈር ስለሆነ ምናልባት ያየኛል አለች። ሰፈር ናቸው እንዴ? ምን ነው? የት አካባቢ ናቸው? እሱን እንኳን አላውቅም። እንዴት ደስ ይላል። ምኑ? አይ ምንም በቃ እኛ እንሂድ። እንዴት ነው ጥላናት የምንሄደው? ባይሆን በቃ እዚህ ስሩን አለም። እሷ ስለቀረች፣ ይኸውልሽ፣ እሷ እኮ መቅረት ፈልግ አይደለም የቀረችው። ምናልባት ባሏ እዚህ ስለሆነ ያየኛል ብላ ነው። ስለዚህ ተጋግዛችሁ ስሩና ባይሆን እዚህ ምሳችን የሚውለው ይሻላል።

እናንተ ቤት ሄደን ለባልሽ ሽማግሌውንን ያው እንድትታረቁ ልናደርግ ነው። አረ አይ እንደዛም አይሆንም በፍጹም። እሱ እንደዚያ አይነት ነገር አያውቅም ይገለኛል። ቀንቺ ምን ነው ባልሽ ኖር ያደረግሽው ሰው እኮ ነው። እኔ አልፈልግም። እና እዚህ ቤት መኖር ነው የምትፈልጊው? አረ ሄዳለሁ ትንሽ ጊዜ ብቻ ስጭኝ። ቢያንስ የምሄድበትን እስካስብ። ምን ያክል ጊዜ ልስጥሽ? እባክሽ ሁለት ቀን። በሁለት ቀን ማየት ትሄጃለሽ ባይሆን ሁለት ሳምንት ይሆንልሽ እንጂ። ይገባኛል እያስቸገርኩ እንደሆነ ይሄ ማስቸገር ብቻ አይደለም። ባልሽን አውሽኝ እያልሽኝ ነው። አረኔ ከወርካ ምንም ነገር አልፈልግም። ውልሽ እስካሁንም የታገዝኩሽ የአርካ ነገር ሁኖብኝ ነው። አንገትሽን ቆርጨልሽ ከመውጣትሽ በፊት ቀጥልሽ በጸባይ ብትወጪ ይሻልሻል። ከፍ

መጥረጊያ ይዤ እያየኸኝ መቼ ምግብ ልሰራ? አይሆንም። ቆይ ቀና መልስ አትመልሽ የተባልሽ እኮ ነው የምትመስዪ። ለቅሶ ቤት ነኝ እያልኩት ሰው ሙቶ እያለ ለሚጠይቀኝ ሰው እንዴት ቀና መልስ ንመልስ? እና እስቲ ቁጭ። ንግግሮችሽ እኮ በጣም ነው የሚገርመው። ካላስቸገርኩ ውስጥ ትገባል፣ ላጽ ነው። አይ ለመጥረግ እንኳን ብዙም አያስቸግርሽ። ግን መጽሐፍ ታነቢያለሽ? አባቴ ለዛ ሰውዬ ሳይሰጠኝ በፊት ብዙ መጽሐፎች አብቤያለሁ። ምናልባት ማንበብ ከፈለግሽ አሪፍ አሪፍ መጽሐፎች አሉኝ መውሰድ ትችያለሽ። እሺ፣ ደስ ይለኛል። ድፍረት ካልሆነብኝ አንድ ነገር ልበል። ምንድ ነው? በጣም ነው ደስ የምትይው። ማን ያለ ደግሞ አውቃለሁ? ምንድ ነው የምታውቀው? ደስ እንደምል በቃ። አንተንም ስራ ከማስፈታ አንተ ከዚህ ስትነሳ አጸደዋለሁኝ። እኔ እስከዛ ሌላ ስራ ልስራ በነገራችን ላይ እናቴ ነው የምትመስ። ዛሬ ሜላት የለችም እንዴ? ሰላም ድቤ እጅ። ደግሞ ማነሽ? ሜላት እባላለሁ። የፈለግሽውን መባል ባልት ትችያለሽ። ለምን የፈለግሽ ይቅርታ፣ ያው ደፈርሻት በለኝና ቤት ገብተን እናውራ። ቤት መግባት አይጠበቅም። የምታወሪኝ እዚህ አውሪ። የውልክ የምነግርህ ነገር እኮ በጣም ጠቃሚ የሆነ ነገር ነው። ሴትዮ ዝባዝም ከሽ ተሽ። የምታወሪኝ ግን እኮ የምነግርህ ነገር በጣም ጠቃሚ ነገር ነው እያልኩህ እኮ። ውፋህ የማን ስራ ፈትነች? ዞር በይ ከዚህ። የውልክ እኔን አታውቀኝም ሴትዮ ይኸውልሽ፣ በጥፊ ሳላጠናግርሽ ከዚህ ሰፈር ጥፊ! እሺ? ሚስት የት እንዳለሽ መውቃት አትፈልግም? ሚስት ሚስት ነው ያልሽው? ምንንች ነው በሀሳብ እስቲ አንዳንዴ የሰራዊ እብቃሽና እረፍት አድርጊ። ብቻዬን ሰውን ሀሳበኝ እፈራዋለሁ። ስለዚህ ለዛ ነው በስራ መጠመዱንም ወደው ከራስሽ ሸሽተሽ ማምለጥ እንደማትችይ አታውቂውም? አውቃለሁ ግን ደግሞ እስከ ቻልኩት መሸሽ እፈልጋለሁ። ቆይ ምንድን ነው የሚያስፈራሽ? ነገ? ነገን እንዴት ትፈሪዋለሽ? ከኛ በላይ እኮ ፈጣሪ ስለነገአችን እንደሚያስብ አታውቂውም? አውቃለሁ ግን አለመፍራትን አልቻልኩም። አንዳንድ የፈራነውን ነገር ለማምለጥ ከምናወጣው ጉልበት የበለጠ ነገሩን ብንጋፈጠው ኖሮ ያን ያህል አናውጣ እንችላለን። አሁን ሽቶኝ ልሽ፣ አታፍሪ፣ እኔ አብሬሽ ብሬሽ። ለምንድን ነው አብራኝ ብትሆነው? ምክንያቱም በዚህ እሳት ብቻ ሸመሆን የለብሽም። የማንም እገዛ አያስፈልገኝም። ደግሞ አንተ አብሮነትን መስጣት ያለብህ ለእኔ ሳይሆን ለምላት ነው። ወወወወወወ እኔ የምልሽ ጎረምሳ ቤት ነው የገባችው ነው እያልሽኛለች? አዎ ጎረምሳ ቤት ነው የገባችው። ሂጂ ወደ ባልሽ ስትባል ደግሞ የገለኛል ቀበርጥሴ ትላለች። ስሜን እያጠፋች ነው በይኛ አው ምን የማትለው ነገር አለ? አንዴ ደበድበኛል፣ ይበኛል፣ አንድ አልወደውም፣ አባቴ ሳልፈልግ ያጋባኝ። ምን የማትለው የማትቀባጠረው ነገር አላት፣ በቅሎ፣ የዲቃላ ልጅ። ቆይ ቆይ ቆይ፣ ይሄኛ ለማንም ተማምና ነው ጎረምሳዋን? ይሆናላ። እገለዋለሁ፣ እገለዋለሁ። የኔ የዲቤ ሚስት መንካት ምን ያህል ዋጋ እንደሚያስከፍል አሳየዋለሁ። እንዴ፣ እሱ ምን አደረገ?

ይን እንደሆን ፍቀድልኝ። ብዙ ደቂቃ ልወስድብሽም፣ ግን ለኛ ነሽ ልበ በል። ምናልባት ይሄ ባህሪ ሲሆን ከባልሽ ከረጣለሽ ይመስላል። ያው ምናልባት ብዬ ነው። ወንዶች በጣም የሚያመሳስላችሁ ይሄ ነው። አንድን ነገር በቀጥታ ብቻ ነው የምታስቡት። እንዴት ይሄ ባህሪሽ ነው እሱ እንዲመታሽ ያደረገው ከማለት የእሱ ዱላ ነው እንደዚህ አይነት ባህሪ እንዲኖርሽ ያደረገው ብሎ ማሰቡ አይቀልል ቆይ በሱ ምክንያት ነው እንደዚህ ሆንኩት እያልሽ? እንደዛም ብለህ አስብ። ግን እኮ እልህሽ ደስ የሚል ነው፣ መጥፎ ቁጣ አይመስለኝም። ቤተ ላይ የማዘዝ ድፍረት ካልሆነብኝ ብቻ ይንትቷል። እሺ ወጣልሻል ሲኖላ። ቆይ ምን እየሆንሽ ነው? ከጎዳና አንስቶ ቤቱ ባስገባሽ ልጁ ምን አድርግ ነው የምትዩ? አረ ሲኖላ ተረጋጊ። ላተረጋጊ፣ ምን ልታደርገው ነው? ሰሚኛለሽ፣ ይህን ነገር የያዝኩት ልንገርሽ። ፎቶ ላነሳብህ አይደለም። እባክህ፣ ስሜት ሆንም አይሁን ነገር ማድረግ የለብም። ሚስቴን ከቤቷ አስኮብል ነው፣ ቤቷ አስገብቶ ላጨበጭብልህ ልትፈልግ ያልሽ እንዴ? አይ ዝም እንድትለው አይደለም፣ ግን መረጋጋት ስላለብኝ ነው። አትምከሪ። አሁን ቦታውን እንድታሳይኝ ብቻ ነው የምፈልገው። እንዴ ሳቢት ከልየል ቆይ፣ እንዴት ነው የምጠቁም? እኔ ማን እንደሆንኩ አላወቅሽም ማለት ነው? አላውቅም። ሲኖላ እንደፈለግ፣ ኦርካን ግን በፍጹም እንድትነካብኝ አልፈልግም። ይኸውልሽ እኔ አንቺን ፍላጎት እየጠየቅኩሽ አይደለም። አሁን ቤቱን ታሳይኛለሽ። የማንግባባ ከሆነ በፍጹም ቤቱን አላሳይም፣ አላሳይህም አናሳየል። ይሄውልሽ ሰሚኛልሽ፣ የነሱ እጣፈንጣ ሳይደርስብሽ ቤቱን ታሳይኛልሽ። አታሳይል። በቀ አረጋ ሁን። ይቅርታል። ጤቅም። ምናልባት አስከፍቸው ይሆናል። እሱ እኮለኔ ብሎ ነው ባሰበልኝ አራ ሲኖላ ምን እየሆንሽ ነው! በዚህ ዘመን እንደዚህ አይነት ደግ ሰው ተገኝቶ፣ አው ይቅርታ መጠየቅ አለብኝ። አቤት ደበረ እንዴ? ለምን ይደበረኛል? አይ ምናልባት ከደበረ ብዬ ነው። አረ አልደበረኝም። አንቺ ደብሮሻል? አይ አልደበረኝም። ታዲያ ለምን ጠየቅሽ? አይ እንዲሁ ዝም ብዬ ነው። አኩርፎኛል። ይኸው ቆሜ እንኳን ምንም አልመሰልኩትም። ስላኮረፈ ነው እንጂ እሱ ለሰው ክብር አለው። ያስከፋች ይመስሏታል። አሳዘነችኝ። ተቀመጭ ልበላት። አይ እስቲ ልያት። ይቅርታ ትለኝ ይሆናል ይቅርታማ አልለውም። እንደዚህ ዘግቶኝ ለምን ይቅርታ ለዋል? ይሄን ያህል ምን አደረኩት? ወቻይ ሊሆን አልኩት እንጂ እሎ እኮ ነው። ግን በጣም ደስ ትላለች። በቃ ከዚህ በላይ ላስጨንቃት። ላውራት። ምን ልትይኝ ነበር? አንተ ምን ልትለኝ ነበር? አይ እስካሁን ቆመሻል እንዴ? ኧረ አልቆምኩም፣ ልሄድ ነው። እሺ። እንዴት እንዴት ነው የሚያደርገው

ሰላም ልበልሽ። እኮቢ እንደዚህ አይደረግምሽ። ያው በቃ ግቢያ ምሪ። አይ እኔም አልሄድም። ለምን እየመራሽ እንዳመጣሽም እየመራሽ ያስገባል። አይ እኔ ልጁን ስለማውቀው ለሚጥሩ አይመልም። ውፍ ስለ አንቺ ምን አገባኝ? ግቢ ያልኩሽ ግቢ። እንዴ እኔ ምን አደርግልህ አለው። ተሰሚኛለሽ። ውሸትሽ አለ መሆኑ በምን አመራ አረጋግጣለሁ? እኔ ደል እንዴት ፈልጌ ያገኘው